ሻሹ በእነዛ ሁለት ጨካኞች አልልኝ እና ጫኒ በተባሉ ግለሰቦች ተደብድቦ ነበረ። መራመድ እስከሚያቅተው እንዲሁም እየተዝለፈለፈ በየመንገዱ እንዲወድቅ አድርገው ነበር የደበደቡት። እንደዚህ ደፋ ቀና እያለ መንገዱን እየተራመደ እያለን ብርሃኔ ትመጣና አሹ ብላ ታነሰዋለች። ብርሃኔም በጣም እንግዲህ ቅንና ጎበዝ ሴት ነችና ደጋግፋ ይዘዋታለች ወደ ውስጥ። እንኳን መጣሽልኝ በቃ ናይ ደገፍ አድርገኝ። አሹም እንኳንም ተረፍኩላት ለእናቴ እያለ ፈጣሪውን እያመሰገነ ይገኛል። እነ ዳይመንድስ ብላም ጠይቀው እነሱ አመልጠዋል ብሎ ነበር የመለሰላት። እነ ዳይመንድ ግን ከዚህ ጋር ጥፍተዋል። አሹን ጥለውት መሄድ አልነበረባቸውም። በሌላ በኩል ባርኮት እንግዲህ ተመልሶ መጥቷል ወደ ቤት። ቤዛ አገኛት እና ቤዛ ደንግጣ ነበረ ሳይነግራት ስለመጣ ባርኮት እንዴት መጣሁ የሚል ጥያቄም ጠይቀዋለች። ሳነግርሽ መጣሁ ሄደል እንዴት ነው የሰማሽው ነገር አለ ስላደይ መጣች ወይስ ቀረች ብሎም ጠየቃት እሷ ግን እኔ ምንም ማውቀው ነገር የለም እናትህ እና እህትህ ከዛ ቤት ካስወጡኝ በኋላ ዞር ብዬ ሄጄም አይቻቸው አላቅም እና ምንም የሰማሁት መረጃ የለኝም ማለችው ታዲያስ እንዴት ነው ጉዳዩ ብላም ጠየቀችው ሄደበትን ወንድምሽን እና የአራት አበዳሪ ሰዎችን አግኝቻቸው ነበር የተወሰነ ገንዘብ ሰጥቻቸው ጉዳዩ እንዲራዘም አድርጌዋለሁ ይላታል ቤዛ በጣም ተናደዳለች። እንደዛ አድረክ እንደ ለምን የሚጠያቅም ነበር የጠየቃቸው። ኤላን ባርኮት መጣ ብሎ ሰላም እያለው ይገኛል። እንዲሁም አገኛት እናቷን ብሎም ሲጠይቁት እናቷን አላገኘዋትም አሟት ገዳም ሄዳ ነበር የሚል ሀሳብን የተሰጠው። ገዳም ሄዳለች ብሎ የተባለው እንግዲህ ቤዛ እያቀናበረችው ነገር ነው። ለምለም እናቷን ሳታገኝማ ማገዝ የለብም እያለችው ነው። ኤላን አሁንም ለምለም በጭራሽም ልታገዟት አይገባም ብላ ሀሳብ ሰጥታ ነበር። ኤላ ግን ምን ችግር አለው፣ እሱ ወንድሞች እና ራጣ በዳሪዎቹን ካገኘ እኛ ምን ይጎልናል፣ ለማገዝ እያለም እየተከራከራት ነው። ኤላ ማገዝ ይፈልጋል። ባርኮትም እንግዲህ ኤላ በተናገረው ነገር እንግዲህ ጥርጣሪ አታብዥባት፣ ቤዛ እንደዚ አይነት ሰው አይደለችም፣ ጥሩ ነች እና ልናግዛት ይገባል እያሉ እየተስማሙ ነው። ለምለም በጣም ተናዳ እንግዲህ እንደፈለጋቸው አድርጉ ብላቸዋለች። ይች ቤዛ እንግዲህ ሁለቶችን የሀብታም ልጆችን እንደምንም አድርጋ እየተጫወተችባቸው ትገኛለች። ባርኮትም ኤላ ጓደኛውን ካላስቸገርኩህ ቤዛ ከዚህ ለተወሰነ ጊዜ ተቆይ ብሎ ጠይቆን ነበረ። ለምለም ግን አልተስማማችም። እስከ መቼ ነው አብረን ከኛ ጋር የምትኖር ብላ ጦርነቷን አንስታለች። ኤላ አረ ባክሽ እንደዛ ይባልም ነውር ነው ይላታል። ቤዛ ለእኔም ጓደኝነሽ በማለትም ያስረዳታል። ባርኮትም ነገሮችን እስከማመቻችን ነው ብሎም መጥሏት ይሄዳል በሌላ በኩል አደይ እና ዴቭም ተመልሰው መጥተዋል፣ ከገጠር ወደ ከተማ። አደይ ወደዛ ቤትማ ተመልሽ አልገባም እያለች እያቅማማሽ ትገኛለች። ዴቭም እንዴ ማረፍም አለብሽ ከርቁን የመጣሽው ስለዚህ ወይ ደግሞ የባርኮት ናት ስለመጣች እሷን አግኝተች ትወጫለሽ እያላትም ነበር። ልጁም ወንድሜንማ ማስጨነቅ የለብሽም ፍቅር ምንም ማታረግሽም አሁን ስለመጣች እናቷ እያለቻትም ነበር። አደይም እንደምንም ብላ በቃሽ እሷ ከመጣችማ እሷን አግኝቸ ወጣሉ የሚል ሀሳብ ይዛ ቀጥ ብላ ገብታለች። አደይም ወደ ቤት ገብታለች። የፍቅር እናትም ሰላም ብላ ተቀብላታለች። ፍቅርም ደስ ብሏን ነበር ዴቨን ስላየችው። አደይ እንኳን ደህና መጣሽ ብላም ሰላም ብላታለች። ልጁም ከዚህ ሶፋ መቀመጥ እንዴት እንደናፈቀኝ እያለችም ነበር። በሌላ በኩል ቤዛ ለወንድሟ ስልክ እየደወለች ነው። ወንድሟ ግን ምንም እያነሳ አይደለም። ባርኮትም ወደ ቤዛ ሂደው፣ በሰላም ነው ፊትሽ እኮ ልክ አይደለም ብሎም ጠይቋን ነበር ደህና ነኝ። ያው ትንሽ ወንድሜ ስላልነገረኝ ነገሩን በጣም አናዶኛል ለምን እንደሰጠው ገንዘቡን ባላውቅም የሚል ሀሳብ መልሳለች። ለማንኛውም አሁን ማዬ ስለምጠብቀኝ እንዳልቆይባትና ልሂድ ብሎም ጥሏት ሄደ። የባርኮት እናትም አዳይ ለምን ሄድሽ ብላ ነበረ። እንዳንቺ አይነት ታማኝ ሰራተኛ የትም አላገኝም አዳይ ምንም እንዳንቺ አይነት አሰሪ የትም አላገኝም እያለች እያሞከሰቻን ነው። ሁሉም ነገር ከአቅሜ በላይ ስለሆነብኝ ነው ጥዬው ሄድኩት አለች። ፍቅርም ይቅርታ ጠይቃታለች። ፍቅር እንግዲህ እናቷ ፊት ያሳየችው አዲሱ ገጸ ባህሪዋ ነው ብዬ አስባለሁ፣ እኔ በበኩሌ እንጂ መቼም አዳይን እሺ ብላ እንደማትቀበላት እርግጥ ነው። የአሁኑ መሳሪያዋ ደግሞ ማስመሰል ይመስለኛል። ይቅርታ ብሎ ጸጽቶኛል፣ ያደረግኩት ነገር በማለትም አወርታታለች። ልዱም አላመነች፣ ምን ያህል አምና ፍቅር ነች እንደን የምትለው በማለትም ነገረቻት። የፍቅር ነገር በጣም ያስደምማል። ምግብ ምን ያቀርባለሁ ብላ ሄዳለች ወደ ኪችን ለማቅረብ። እናቷም እኔ የሰራውታል ማቅረብ ብቻ ነው አለቻት። ቤዛም ስልክ እያወራች ነው ወንድሟ ጋር። ባርኮት የሰጠን ገንዘብ ወደ እኔ አካውንት መልሰው፣ ደግሞ እሱ ወይ ነግረኝ እኮ ልነግረኝ አልነበረም። ምንድን ነው ችግርህ? ይህ የማመንና የመታመን ጉዳይ አይደለም። ለማንኛውም የሚያስፈልገውን ገንዘብ ፓስፖርትን አሳድስበት የፈለከውን ነገር አርግበት፣ ቀሪውን ግን ለእናት ስጣት። ከዛ በተጨማሪ የቀረውን ገንዘብ ወደ እኔ ላከው እያለች እያወራችሁ እያለ ኤላ ይደርስባታል። ኤላ ማን ጋር የምታወሪ ብሎ ሲጠይቃት ወንድም ሄጋ ነው ብላለች። ይህን አልካደችም ግን ደግሞ ከእስር ቤት ወጥቷል ወይ ብሎ ስጠይቃት አሉ በጣም በእስር ቤት ስልክ ላይ ደወለው ማለትም ሀሳብ ሰጥተዋለች። ኤላም እንግዲህ በዘዴና በአሽሙር አቅምሶባታል። አንቺ በጣም ወጣት ልጅ ነሽ ሰርተሽ መለወጥ ትችያለሽ። ግዴታ የማንንም እጅ መጠበቅ የለብሽም። እስኪ እያቸው አደይንና ለምለምን እነሱ ወጣት ናቸው፣ ነገር ግን ከማንም እጅ አይጠብቁም። የቤት ስራ እየሰራሉ በቃ ያገኙትን ስራ ሰርተው ደፋቀና ብለው ለማደግ ይሞክራሉ። አንቺም እንደነሱ መሆን አለብሽ ብሎ ሀሳብ ሲሰጣት ቤዛ ታዲያኔ የቤት ሰራተኛ ሆኜ እያልከኝ ነው እንደ ነበር ያለችው። እንደዛ ሳይሆን በቃ ራሽን ቻይ የሚል ሀሳብ ነው የሰጣት። እና ከማንም ወንድ እንግዲህ ገንዘብ እየወሰድሽ አተጠቀም፣ ይሄ ነገር ደግሞ አይጠቅምሽም የሚል ሀሳብ ነው የሰጣት። በዛ ላይ ደግሞ ባርኮት በጣም ጥሩ ሰው ነው እና እንዳታስከፊው እያላትም ነበር እሱ ማ ለገነ ከአንተና ከባርኮት ውጭ ሌላ ማን አለኝ ከጎኔ እያለችው ነበር። ኤላም ከኔና ከሱ ውጭ ማ እናትሽ አለች ወንድምሽ አለ ብሏታል። ይህ ትክክል ነው ቤዛ አታስመሲ በዛ ላይ ደግሞ እስከ መቼ ነው ከነሱ ገንዘብ እየጠየቅሽ የምትኖሪው ኤላም እንግዲህ ሴት ልጅ ቁጭ ስትል አያምርባትም በወልጣይ ስር ብሏት ነው የወጣው ዳይመንድ እና ኪንጎም እያወሩ ነው ዳይመንድ በጣም አዝኗል። የሮማ ሁኔታና ሮማን ይዞ ስላልመጣ መጣ በጣም እያሰበና እየተጨነቀ ነው። ተመልሼ ሂጅ ቢሆንም ከዚህ ስቃይማ ማውጣት አለብኝ ያልዛ ደሞ ሹና ብርሃንን እንዲረዱኝ ያደርጋለሁ። ወይ ደግሞ እኔ እናንተ ሄደን ማምጣት አለብን እያለው ነበረ። ንጉስ ግን ፈሪ ነውና ምንም ምናምን አላለም። ፈሪ ነው ብቻ በጣም አዝኗል። አንተ ልጅ ግን ትወዳት አለ ወይ ብሎ ሲጠይቀውም እዛ አብረን ያደግ ነው እህቴ ወንድሜ እንጂ ፍቅር የሚባል ነገር ነውር ነው አይባልም ብሎታል። ንጉስም ሁሉም ነገር ከእህቴ ከወንድሜ ተብሎ ነው የሚጀምረው የሚል ሀሳብም ሰጥቶት ነበር። እንዲሁም በጣም ብዙ ነገር ካወረ በኋላ ሊረዳው አልቻለም። እና ንጉስ ቆይ አንተ ግን ወደ አረብ ሀገር መሄዱን እስካሁን አልታውቀውም እንዲህ የሚል ሀሳብ ጠይቆታል። ንጉስም አንደውም አረሰውትም፣ እሄዳለሁ። በዛ ላይ ደግሞ አደይ እኔ ወደ አረብ ሀገር ሄጄ ገንዘብ ከላኩላት፣ በቃ ሁሌም እኔ እንድታስበኝ ነው እንጂ ማደርጋት አትረሳኝ ይላል። ዳይመንድ ደግሞ እንደውም ወደ አረብ ሀገር ከሄድክማ ትረሳለች እያለው ነበር ግን አትረሳኝም፣ የሚል አስተሳሰብ አለው። በገንዘብ ቢሆንማ ከዛ ገጠር የመጣላትን ባል ታገባ ነበረ። ነገር ግን እንደዛ አይደለም አዳይ እንደዛ አይነት ሰው አይደለችም እያለ ይመክረዋል ይመክረዋል። እንግዲህ ውሃ አፈሶ በቃ መድፋት ነው ውሃ መድፋት በሉት እንግዲህ ከንጉስ ላይ። ዳይመንድም እንግዲህ ቆፍጠን በል እባክህ፣ እሷ የምትወደ ከሆነ ራሷ ትመጣ ነበረ፣ ስለዚህ ስርዓት ይኖረው እያለው ነው። ፍቅርም ቡና እያፈላች ነው፣ ተሰብስበዋል እንግዲህ። ያሌንም ተጫዋች እያለች ያኑ ዛሬ ፀባይ ሆና አሳምራ ቁጭ ብላለች። እናቷም እንግዲህ እሺ ታግዝሽ ከዚህ በኋላ አይተሽ ነው የምትሆነው እሺ እያለቻ ነው። ፍቅርም እንግዲህ ጸባይ ገዝታለች ለአንድ ቀን ቢሆንም። አዴ ደግሞ እንደዚህ መሆን የለብሽም፣ ስራው ነረ ሰራዋለሁ፣ አንቺ ብቻ ጸባይሽን አሳምር ይበላታለች። ዴቭም እንግዲህ እህቱን እየተቆጣ ነበረ ትያለች። አክበሪያት፣ በሆነ ሰው ቤት ስትሆኝ ይህን ነገር አትስሚ፣ ስትጠሪ እኮ አሰሚም እያላትም ነበረ። ልዱም አሁን ታዲያ ምን አደረግኩ አለችው። እናቱም እንግዲህ ማለት እየባርኩት እናት ያው ከልጅነቷ ጀምሮ ስለሆነ ይህ ነገር ያለው አሁን አብራት እየመጣ ስለሆነ አይልቃትም ተዋት በማለት ሀሳብ ሰጠዋለች። በሌላ በኩል ፍቅር ማየግን መቼን የምትሄጂልኝ እያለች ነው እንግዲህ። እናቷን አቤቷ እንድትወጣላት ትፈልጋለች። እንዳየሁት ከሆነ ከዛ ወደ ነገረ ስራ ትመለሳለች ማለት ነው። የፍቅር እናትም ነገ ሄዳለሁ እናቴን ለማየት እሷም እኮ በቃ ከአንዴ ከገጠሙ አንዴ ከገጠሩ ማለት በቃ ልቤ ሊያርፍልኝ አልቻለም ማለች። እኔ ስጥርጥር ግን የባርኮት እና ታማሚ ነች እናቴ ታማለች የምትለው ግን ትክክል አይደለም ብዬ አስባለሁ። ታማሚዋ እናቷ ሳትሆን ራሷ ናትና፣ ግን ደግሞ ለልጆቿ ማሳወቅ አልፈለገችም ይመስለኛል። ቤብም እንግዲህ ታዲያ ለምን ከዚህ አትመጣም ነው እዚህ እኮ ይሻላታል ከምትመላለሽ የሚል ሀሳብ ሰጥቷን ነበር። እሷ ግን አይ ከዚያው ይሻላታል አትወድም ከደማ ብላ ሀሳብ እንዲቀይሩ አድርጋለች። የባርኮት እናትም ያንች እናትስ እንዴት ናት ብላ ጠይቀቻት የኔ ደና ናት አለች ልዱ በጣም የአደይን እናት ወዳት ወዳታለች አደይ አንቺ እናት ግን በጣም ነው ሱስ የሚያስይዙት ወድጃታለሁ አለች ፍቅር እንግዲህ ወረኛ እያለችም ነበር ባርኮትም መጣና አደይን ሰላም አላት እንዲሁም ይቅር ታርጌልኝ ስላልመጣሁ አንቺን ልምፈልግ ብሏታል እሷም ተከትሎ የመጣው ሰው ከማያውቁት ገጠር በጣም ብዙ ናቸውና ምንም አይደል ብለዋለች ከቤዛ ጋር ተጣላ እንዴ ምናምን የት ነህ ብለውን ነበረ አያል ተጣላውም ብሏታልና የቤዛ ጉድ እንግዲህ እንዳይጋለጥ በጣም እየሸፋፈነ እየታገለ ነበረ ከእናቱ ፊት እንዳይዋረድ። ፍቅርም ነገሩን ታቀጣጥለዋለች። እንኳን ማስወጣሻ ቤዛን እኔና አዴን እኮ የምታጣለን ቤዛነች በማለትም እንግዲህ ነገሩን አቀሳስረዋለች። ባርኮት እንግዲህ ያው ቆይ ስልና አደ ባክሽ ዋ አምጪልኝ ብሎ ወደ ኬችን እንድትሄድ ያረጋታል። ኬችን ከገባ በኋላ ግን አደ እኔ ዋ ፈልጌ ሳይሆን እናቴ እውነቱ እንዳታውቅ ብዬ ነው በአንቺ ቦታ ተተግዛ ስትሰራ ነበረ ይላታል ማለት ነው። ግን እንዴት እንደዚህ ፍቅር ክላት ፍቅር እንደዚህ መጫዎች ያው ስታረጋት ብለዋለች። ባርኮትም በሳቱ ግራ ገብቶ ስለነበረ አጋጣሚውን ተጠቀምኩባትና ዝም አልኩ፣ አቅሜ በላይ ነበረ። ታዲያ አሁን የት ነች ብላ ስትጠይቀውም እንግዲህ ከኤላ ቤት ናት በማለት መልሷል። አዳይም ተኝታ ነበር እና አዴ ሄዶ ቁጭ ይላል ከስሯ። ስታይ በጣም ትደነግጣለች። የባርኮት እናት መጣ አየችው እና በጣም ደንግጦ ነበረ። ቁርስ ፈልጌ ነው ብሎም ጠይቃት። በሌላ በኩል ቤዛ እና ለምለም አንቺ ቁርስ የለም እንዲ እያለቻት፣ በጧት እየቀዘቀዘቻት ነው። ለማይገባው ሰው ማውራቱ ትርፉ ደካም ነው ብዬ ነው ዝም ያልኩሽ፣ አለቻት። ለወንዶች አታሽ ቃብጭ እያለቻትም ነበር። ቤዛም እንግዲህ ለምለምን የኤላን ሀብት ልቦ ላይ ያለሽን እምነት ተጠቁመሽ ዝረፊ እያለቻት ነው። ለምለም በዚህ ጉዳይ አልተስማማችም ማለት ነው። በአሁኑ ሰዓት እንደዚህ የማያስብ ቀሽም ነው ብላት አለችም። ፍቅር በጧት ተነስታ ቁርስ እየሰራች ነው። የማይታመን ማለት ነው። ከአዴ በፊት ነው ደግሞ እናቷን በጣም ተደስታለች ስታያት። አዳይም ልጅነት ይዞች ነው እንጂ እኮ በጣም ጥሩ ልጅ ነች ብላሻ ብላታለች። ግን እኔ ፍቅር ተቀይር አይመስለኝም። እናቷ እስከምትሄድ ድረስ ብቻ እየጠበቀች ነው። በዛ ላይ ደግሞ ዴቭን የራሷ ለማድረግ ያላት አንደኛው መንገድ ይሄ ነው፣ ጥሩ ሰው ሆኖ መታየት። ዳይመንድ እና ኬኮን በጠዋት ወጥተው አዳይን ለማየት ልሄድ፣ ፊቴ ልታጠብ እያለ ነበር። ንጉስ እንግዲህ አይሻለም ስሪጀር ምናምን እያለው ነበረ ለቁርስም ለምሳም ተፈጠፈ ብለን የሆነ ምግብ ማምጣት አለብን ብለው ተያይዘው ወጥተዋል። እንዲሁም በመንገድ አዳይን አግኝተዋት ንጉስ እንግዲህ ደስ ብሎት ነበረ። አዳይ ማያደር ፍቅርን እንዴት እንደማልቀበል ይህን ሁሉ ጉድ እያየውም አልቀበልም፣ ብዙ ማስተካከላቸው ነገሮች አለው ብላ ጥለው ትሄዳለች። እንዲሁም ለምለም የትናት ችሽ ቀረች ቆያለች እየጠበቀች ነው። ቤዛ እንዲህ በቃ ሁሉም ሰው አደ ያደ ነው ይህን ስም ጠላ ወጥላለች እና ዳይመንድን መንገድ ላይ ቁጭ ብለው እያወራው ነበረ። ዴቭን መጣና፣ ከአሁን በኋላ ከእሷ እንድትርቁ ፈለጋለሁ እያላቸው ነው። ዳይመንድ አደይ እኮ እህቴ ናት ብሏል። በአንዳንድ ነገሮች ስላገዛችሁኝ አመሰግናለሁ፣ ግን ከአሁን በኋላ ላያቸው አልፈልግም እያላቸው ነው። ንጉስም እየተነጫነጫ ይገኛል። እንግዲህ አፈቃሪዎቿ በዝተዋል። እንግዲህ አደየማ እንደምትሆነ አይታወቅም። ማን እንደመረጠች ራሱ አይታወቅም። የእሷ ነገር በቀ ውስብስብ ነው። የባርኮት እናትም እንግዲህ ጓዟን ጠቅልላ ለመሄድ እያስነበበተቻቸውን ልጆቿንም አደራ አደራ አድራ አብዝታለች እህቱን አደራ ብላለች፣ አደይንም አደራ ብላለች። ብቻ ግን እኔ ስጠረጥር ጤነኛ አትመስለኝም። ፍቅርም እናቷ ከወጣችላት በኋላ ወደ አደይ መኝታ ክፍል እንግዲህ ሰጥ ልጥ ብሏል ነው የገባችው። በተኛችበት እዳ እንዳታንቃት ፈርቻለሁ። እኔማ ሰላም ጤና ይስጥልኝ። ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ተቀላቀሉ ላለው